እንደ ሌሎች ሴቶች ወይ እንደ እቱ እኔ ጋር መደንፋት አይቻልም። እኔ ሳምሪ ነኝ። እደነፋለሁ ብትል አስገነፋለሁ እንጂ ኔ ላያደነፋ። እኛ በቃ መፍትሄ ነው መፍታትኝ። እያሳደኩ ሰላም የማይሰጠኝ ከሆነ እንግዲህ እያሳደገ ይቅመስ ነው። በተረፈ ልጆች እያሳደኩ እኔ ላይ ልፈራገጥ ምናምን እኔ አይሰራም። እኔ ጠልፌ ነው ማስቀምጠው። እንደዚህ አይነት ሰፋጣ ነው ይፈራ። ዳሴ ሙሉ ልጆቹ ከኔጋ ጋር ነበሩ ያሉት። እንግዲህ አርፌ እንዳሳድግ ሰላሜን የማይሰጠኝ ከሆነ ተጥቼ፣ ከዛ በኋላ እንግዲህ ሰላሜ እንዴት እንደምሰጠኝ ያሳያሉ። ዳስሚ ዳሴ ከኔ ጋር መሳጠጥ ምንም የትም አያወጣው። እንደዚህ ይፈረገጣለሁ ሲትል እንደዚህ ነው ማድረግ ዳስሚ ዳስሚ እግዚአብሔር ምን ይሳነዋል? አዲሱ ቤታችን ገብተናል፣ ተመስገን። ሁላችሁም ላሳያያችሁ ፍቅር ከልብ ከልብ አመሰግናለሁ። በድጋሚ ሌላ ቤት ቀይረን አሪፍ ቤት ተሰጥቶናል። በጣም በጣም ከልብ አመሰግናለሁ። እግዚአብሔር ለዚህ ሁሉ ስለረዳኝ ከልብ ከልብ አመሰግናለሁ። የእናንተንም በዙሪያ ያላችሁ ቲክቶክ ላይም ዩቱብ ላይ መታችሁ ሰፖርት የምታደርጉኝ ከልብ ከልብ አመሰግናለሁ። እህትም እንደ እናትም የማያት ከልብ ከልብ አመሰግናለሁ። ከጎኔ የሆነ የምትረዳኝ። ሄሉም ከልብ ከልብ አመሰግናለሁ። አንቺንም እግዚአብሔር ያክብርልኝ። የተወሰነ ላሳያችሁ ቤቱን ሙሉ ቪዲዮ ሰራላችኋለሁ፣ የተወሰነ ግን ማየት ትችላላችሁ። ቤቱ በጣም በጣም ትልቅ ነው እንደምታዩት። ልጆች ወይም እንደአጋጣሚ ቤት ናቸው። እነሱንም ደስ ብሏቸው የራሳቸው ክፍል ተሰጥቷቸው፣ ኪችኑንም ማየት ትችላላችሁ። እግዚአብሔር ይመስገን በጣም ደስ የሚል ቤት የሰጡኝ ከልጆች ጋር አሁን ላይ ቢያንስ ለሶስት ለረጅም ጊዜ ከኔ ጋር መቆየት ይችላሉ። አሳያችሁ። ቆይ፣ ልጆቹ ምን እየሳላችሁ ነው? አዳም ቸከቸከው እንዳለ እንደዚህ አይደለማ የሚሰራው። ቅድም ሰልፍ ላዮን ስለ ኦኬ ጎበዝ ሙሉ ቪዲዮን ዩቲውብ ላይ እሰራላችኋለሁ፣ አሳያችኋለሁ። ድጋፋችሁ አይለይኝ። ተባብራችሁ ዩቲውብ ቻናሌንም ሰብስክራይብ ላረጋችሁ ለሁላችሁም ከልብ ከልብ አመሰግናለሁ። መቶ ሺህ ልታስገቡኝ ነው። አሁንም ቀጥሉበት፣ ግፉበት። ሶሪ፣ አሁንም ሰብስክራይብ ማረጋችሁን እንዳታቆሙ። ከልብ ከልብ አመሰግናለሁ። ይመቻችሁ። ፒስ። እሷን ሄደ ፕሮፋይሏን ቼክ እንዳታደረግ፣ በሌላ አካውንት ወይ በራስ አካውንት በማንኛውም ጉዳይ ምን ላይ ነች ዛሬ ስለ እኔ ምን አሉ? ዛሬ ስለ እኔ ምን አወሩ ምናምን ብለህ እሷ ሄዳ የሰራችሁን ኮሜንት እያነበብክና ምናምን ምንም አታርግ። በዛ ጉዳይ ላይ ለምን እንደዛ ስታረግ እንትን ነው የሚያደርገ ኢነርጂውን ስቶር አድርጎ ነው የሚቆየው፣ እና የበለጠ ኔጌቲቭ ኢነርጂ በውስጥ እንዲያድግ ነው የሚያደርገው። ስለዚህ ምንድን ነው እሷን ሄደ በምንም ፌክ አካውንት ሄደ እንዳታያት ቼክ እንዳታረግ እንዳትኮምት ምናምን ነገር ምንም ነገር። የመጀመሪያው ይሄ ነው ስቴፕ ዋን። ሁለተኛው ደግሞ ቤትን አሁን አዲስ ቤት ገብታል። ቤትን ስታስተካክል እቃዎችን ኢንስቶል ስታደረግ ምናምን እሷን የሚያስታውስህ ነገሮች ካሉ እቃዎቹን እንዳለ ሰብስበ አሽገ አንድ ላይ አስቀምጣቸው። በትልቅ ካርቶን ገዝተ እሷን የሚያስታውስህ ማንኛውንም ነገር ሰብስበህ በካርቶን አሽገህ በማዳበሪያ አድርገህ የሆነ ቦታ አስቀምጠው። መጀመሪያ ይህንን ማድረግ አለብህ። ሁለተኛው ላይ ሌላ ሶስተኛ ማድረግ ያለብህ ምንድን ነው ከእሷ ጋር ያለ ፎቶዎች ቪዲዮዎች ምናምን ካለ ሰብስበህ በፍላሽ እና በሀርድ ዲስክ አንድ ላይ አድርገህ ኮምፒውተር ላይ ጫናቸው እና ስልክ ላይ ያለ ማናቸውም ነገሮች ከእሷ ጋር ያለን ነገሮች ለብቻ አስቀምጥ ማለት ነው ሌላ ምንድን ነው ማድረግ ያለብህ በአራተኛ ደረጃ ለራስህ ጊዜ መስጠት አለብህ ህመምና ጉዳቱን መሸሽ የለብህም እና ፍጹም ደህና እንደሆንክም ደግሞ ማስመሰል የለብህም ስለዚህ ምንድን ነው ለራስ በቃ ዜሪ ሳምቲንግ ሀፕን በለ ስነግረው ራስስ ሰውነት ያምናል። አይ እኔ ኖርማል ነኝ፣ አይ እኔ ምንም አልሆንኩም፣ አይ እኔ በጣም ደህና ነኝ ምናምን ነገር ካልከው ኢነርጂው እንዲወጣ አይፈቅድልህም። እና እዚህ ጋር አሁን ማንም የልብን አያውቅም። ወለ እዚህ ጋር አሁን ሄሉም እኛም ብዙ ሰዎች አሉ እና ብዙዎቻችን ዊዶን ዋት ዩር ሪሊ ፊሊንግ ምን እያሰብክ እንደሆነ እኛ ብዙዎቻችን አናውቅም። ብዙዎቻችን የምናውረው ከኛ ስሜት ከኛ ኢሞሽን ተነስተን ነው እንጂ ከአንተ ፐርስፔክቲቭ አለ ነው ተጠቅቷል፣ ተበድሏል ፍርድ ተጓድሏል፣ ብለን ነው እንጂ እዚጋ የመጣ ነው። ከአንተ ስሜት ከአንተ ፐርስፔክቲቭ አለ አንተ ያለህበትን ሲቹዌሽን እነሱ ስለአንተ ያወሩ፣ አንተ ግን ስለ እነሱ እንዳታወራ። ሊቭ ዩር ላይፍ ኢንጆይ ማድረግ አለብ። ሌላ ለራስ በደንብ ጊዜ መስጠት አለብህ። በደንብ መመገብ አለብህ። በደንብ መተኛት አለብህ። በደንብ ራስን ቴክ ኬር ማድረግ አለብህ። የዛ ሰዓት ላይ ሰውነትም ራሱ ማስተካከል ይጀምራል። ሌላ ሰባተኛ ማሰብ ያለብህ ስለ ሪፕሌስመንት ነው ፋይናሊ ሪፕለስ የማትደረግ ሴት የለችም። የእናት ሞት ብቻ ነው የማትተካው፣ እናት ብቻ ነች። ከሞተች ሴት ከሄደች በሴት ትተካለች። አስሎንጋስ ነገሩ ኮምፕሮማይዝ ሆኖ መሄድ የማይችል ከሆነ ወደፊት ከአመታት በኋላ ደግሞ ሳምሪ በተሻለ ሴት ትተካለች ማለት ነው። ይህ ዘይንዶፍ ዘጌም ሶ ቴኬሪ ርሰልፍ አሁን ያልኩን ነገሮች በደንብ ሰምተኛል ተስፋ አረጋለሁ እና ይህን ለማለት ነው አመሰግናለሁ በጣም በመኖርህ ሴት ስለሆነች አትከፍልም የሚባል ነገር የለም እስከ ሰራሽ ጊዜ ድረስ ተቆራጭ ግዴታ ማድረግ አለባት። ነገር ላይ ትኩረት በጣም ማድረግ አለበት ብዬ ነው ምለውና እና ብዙ መስራት ፈልጋለሁ ብለ የምትል ከሆነ አፕላይ ማድረግ ትችላለ። ሊቀጥሩ ይችላሉ ሰዎች የተወሰነ አንተ በስራ ሰአትህ ከትምህርት ቤት ገብተው እስከሚወጡ ድረስ የተወሰነ ሰዓት እዛው ትምህርት ቤት ውስጥ እንዲቀሙ እንዲቆዩልህ እድሜያቸውን ልጆችን በትክክለኛው ስለማላቅ ነው። እዛው ትምህርት ቤት ቆይተው ከስራ ከወጣ በኋላ ፒክ እንታደርግ መማር ትችላለህ። ለምሳሌ በዚህ አጋጣሚ ቋንቋውን በደንብ የምትችል ይመስለኛል። ሃውስ ቢልዲንግ ማድረግ ትችላለህ። ለጊዜው ስራ እጅ ላይ ከሌለ መማር ትችላለህ። የአንድ አመት ኮርስ አለ፣ የሶስት አመት ኮርስ አለ። የምትፈልገውን ይህንን መማር ፈልጋለሁ በተጨማሪ ብለህ መማርም ትችላለህ። ከትምህርት ቤት በምትወጣ በሰዓት ልጆችን ሄደ ፒክ አድርገው ወደ ቤት ይገባኛል። ከበድ ያለ ነው ልጆች ይዘግ፣ በዚህ አንተም ያንግ ነግ በልጅነት እድሜ ልጆች ቤት ውስጥ ብስሎ ምን ብሎ ማንኛውንም ነገር ማድረግ ይከብድሃል። ግን በርታ፣ ጠንካራ ሁን። እንደ አስፈላጊነቱ ደግሞ ድጋፍ ያስፈልገኛል፣ ከእናንተ ጋር ሀሳብ ያስፈልገኛል። ወንድማ የሆነ ሊመክሩኝ የሚችሉ ሰዎች አብረው ወይም ቢሆኑ ብለን የምትል ከሆነ በውስጡ መስመር አነጋግረን ኮንታክት ልናደረግ እንችላለን። ዋሪነታችን ፍራንክፈርት ነው። ይህንን የማደርገው ለአንተ ወይንም ለሷ ብያለሁ ለልጆቹ ነው ለምን የምንኖርበት ሀገር ለልጆቹ ያን ያህል ሴፍቲ እና እንክብካቤ እያደረገ እኛ ከውጭ መተን ሴፍቲ ይህን ያህል እያደረገ እኛ ደግሞ ከአንተ ከጎን ሆነ ኃላፊነት መስጠት እንችላለን። ለምን የሁለታችሁ መጋጨት፣ የሁለታችሁ ጸብ መፍጠር ምናምን የሁለታችሁ ችግር ነው። ልጆቹ ግን ያንን ፍርድ መቀበል የለባቸውም።